በ51 ስኬታማ አባላት የተቋቋመው አእምሮ የኢንተርፕሪነርሽፕ ማስፋፊያ አገልግሎቶች አክሲዮን ማኅበር ዓላማው ራሳቸውን ቤተሰቦቻቸውንና ኢትዮጵያን ለዘላቂ እድገትና ተወዳዳሪነት የሚያበቁ አንድ ሚሊዮን ባለራዕይ የሥራ ፈጠራ ጥበበኞችን ማፍራት ነው። ከሀገርና ከዓለም ማለትም አንደኛ ከሩሲያ ከእንግሊዝ፣ ከብራዚልና ከጣሊያን ዓለም አቀፍ የኢንተርፕረነርሽፕ ጉባኤዎች ላይ በመገኘት ሁለተኛ ከሩሲያ፣ አሜሪካ፣ ጃፓን፣ ሲንጋፖር፣ ደቡብ ኮሪያና ሌሎችም ሀገራት ከኢትዮጵያ የቢዝነስ ልዑካን ጋር በመሄድ ባዳበራቸው የ25 ዓመታት ልምዶችና ሶስተኛ በራሱ በአማርኛ በኦሮምኛ በትግርኛና በእንግሊዝኛ በተዘጋጁ በርካታ ሀገር በቀል መጽሐፎችና ሲዲዎቹ በመጠቀም አራት በተመጣጣኝ ዋጋ በማሰል የሚፈጠኑ ብዙ ሺህ ስኬታማ ዜጎችን አፍርቷል። አሁን ደግሞ ጊዜ የሚፈልገው ማሰልጠኛ ሆኗል። እርሶና የሚያውቋቸው ሁሉ እንዲሰለጥኑ ይጠብቆዎታል። አድራሻ ቦሌ መስመር ደንበል ሲቲ ፊት ለፊት አበሩስ ኮምፕሌክስ 4 አራተኛ ፎቅ ስልክ ቁጥር 0911477253 ወይም 0949246924 ይደውሉ። አእምሮ የስኬታማነት አለኝታው ጥና አድማ ተመልካቾቻችን እንደምን ሰነበታችሁ። ዛሬ ይዤ የቀረብኩት ርዕስ ከማን ጋር ነኝ የሚል ነው። ባለፉት ሁለት ሳምንቶች መጀመሪያ ከመሰረታዊ ፍላጎት ጀምረን ራሳችን ሆነን እስከምናልፍ ያሉትን አምስት ደረጃዎች አቅርቤላችሁ የላችሁ ነበር። በሁለተኛው ሳምንት ደግሞ ጥርጣሬያችን እንድናስወግድ ተጠራጣሪ ነኝ ራሴን ጠረጥረዋለሁ የሚል ርዕስ አቅርቤዋለሁ ወደኋላም መለስ ብላችሁ ማየት ትችላላችሁ ዛሬ ደግሞ ከማን ጋር ነኝ የሚል ርዕስ ነው ይዤ የቀረብኩት ሰው ብዙ ጥናቶች እንደሚያሳየው ብዙውን ነገር የሚወርሰው መጀመሪያ ከተወለደበት ቤተሰቡ ከአካባቢው ከትምህርት ቤቱ ሰፋ እያለም ሲሄድ በጠቅላላ ከአካባቢው ከባህሉ፣ ከፖለቲካው፣ ከፍልስፍናው፣ ከሙዚቃው፣ ከስዕሉ፣ ከድራማው፣ ከብዙ ነገሮች ነው ምድራዊ ማንነቱን የሚቀርጸው። ፈጣሪ የሰጠው ማንነቱን እነዚህ በዙሪያ የሚያገኛቸው ነገሮች ቀስ እያሉ ወይ የበለጠ ያዳብሩለታል ወይ ያጠፉለት ያጠፉበት ይሄዳሉ። ከማን ጋር ነኝ ዛሬ በዋናነት እኔን የገነቡ የአባቴን የሀብት ምንጮች ላቀርብ ፈልጌ ነው። ከህፃንነት ጀምሮ አያቸው የነበሩን የአባቴን ጥረቶች ላቀርብላችሁና ምን ያክል ሳላውቀው ውስጤ በጥንካሬ ተሞልቶ እንድቀጥል እንዳደረጉኝና እኛም አካባቢያችን እንድንፈትሽ የዘወትር መዋያችን እንድንመርጠው ከጨለምተኞች ጋር ውለን ጨለምተኛ እንዳንሆን ያለ ህልማችን ምድር ኖረን እንዳናልፍ ነው ይህን ርዕስ ያቀረብኩት ከማን ጋር ነኝ ብለን ራሳችን ጠይቅ እኔ ከአርባ አምስት ዓመቴ ወዲህ በአብዛኛው በተለይ የስራ ፈጠራ ጥበብን ከሰለጠንኩ ወዲህ ወደኋላ ከሴቱን አጠንጥኜ አባቴ እኔ ላይ የቀረጹትን ማንነት ነበረ በደም እያስተዋልኩ የመጣሁት ያኔ፣ ሲነግሩኝ ቁም ነገር አይመስልኝም ነበር። አሁን ግን በጣም ይገቡኛል፣ በጣም እረዳቸዋለሁ። እና ከትምህርት ጉዞዬ ብጀምር ቲቲአይ እንደጨረስኩ ምንም እንኳን እማራለሁ ብዬ እድገት በህብረት ላይ ወስኜ ብመጣም ትዳር ልይዝ መንገድ ስጀምር መጡ። ወሬ አባጉሎ ነው የሚሉኝ ቅጽል ስሜና። አባጉሎ ምንድነው የምታስበው አሉኝ። ይችን ልጅ ወድጃለሁ፣ እኔ ላገባ ነው አልኳቸው። ትቀልዳለህ እንዴ? ሳትማር መች ትምህርቱን ጨረስከው? በቲታኤ ልትቀር። ሀሳቤን አስለወጡ። ኮተቤ ገብቼ ባለፈው እንዳቀረብኩላችሁ ተምሬ ዩኒቨርሲቲም እየጨረስኩ ባህር ዳር ደግሞ ቦታ ተመርተን አምስት መቶ ካሬ ሜትር ቦታ ተሰጥቶ ቤት ልሰራ ሲል መጡ ወደባ አባጉሎ፣ ምን እያደረክ ነው? ምንድን ነው አላማህ? ቤት ልንሰራ ቦታ ከወሰድን ባህር ዳር። ትምህርቱን ሳትጨርሰው ሳትማር ነው ቤት ምሰራው? የአንተን ቤት እኔ ቆሜ ነው ምሰራለህ። አሁን የአንተ ምርጫ የአንተ ውሳኔ መማር ብቻ ነው አሉ። በአራተኛ ክፍል ትምህርት ስለቀሩ ይቆጫቸዋል። አለመማር ትምህርት ላይ በጣም ከፍተኛ ቁጭት አላቸው እና ያን ቁጭት እንድበቀልላቸው ይፈልጋሉ። እና እሳቸው እስከ ሁለተኛ ክፍል ነፋስ መውጫ ተማሩ። አራተኛ ክፍል ደግሞ ከሶስት እና አራት መማር የነበረባቸው ጎንደር ነው። ጎንደር ሄዱ፣ እስከ አራተኛ ተማሩ። አምስተኛ እና ስድስተኛ ለመማር አዲስ አበባ መምጣት ነበረባቸው። እሱን ሳይችሉ ስለቀሩ ይቆጫቸዋል። የትምህርት ነገርና ሳትማር ስኮላርሽፕ ሞልቼ ውጭ ሄድኩኝ ማስተርሴን ጨርሼ ልመለስ፣ በጣም ደስ ብሎኛል ያለው ደብዳቤ ደረሰኝ። ምን እያሰብኩ ነው? ዶክትሬት ሳትይዝ እንዳትመጣ፣ እኔ በጸሎት ያግዛለሁ፣ አንተ ደግሞ በትምህርት አግዘኝ። አባት ለልጁ ከራሱ የበለጠ እንዲያደርግለት ነው እና የሚፈልገው ይህም ፍላጎት ለማሟላት ዩኒቨርሲቲው መርጦኛል እንድቀጥል ዶክትሬቴ እንድቀጥል ፈቅዶልኛል። ስለዚህ ወደ ሞስኮ መጥቼ የድጋፍ ደብዳቤ ማጻፍ ነበረብኝ። ያን ደብዳቤ ለማጻፍ ስሞክር አዲስ አበባ ሄዳችሁ አገልግላችሁ ነው እንጂ ቀጥታ አንጽፍላችሁም አሉ። ይህን መልስ ያን ያገኙ ቀጥታ ወደ አዲስ አበባ መጡ። እኔ ደግሞ አንድ የምጠብቀው የአባቴ ጸሎት መፍትሄ ስለነበር ወደ ኪቭ ተመለስኩ። ዩክራይን ነው የተማርኩት። የጸሎቱን መልስ ስጠብቅ አንድ ቀን ውስጤ ወደ ሞስኮ እንድበር ብቻ ገፋኝ። በጣሪ መስቀል ሞስኮ ኤምባሲ ስገባ ደብዳቤ እየጻፉ አምባሳደሩ፣ ለእኔም ደብዳቤ ተጻፈልኝ፣ የድጋፍ ደብዳቤ። ደብዳቤን ኪሴ አድርጌ ለወጣ ስል ከእኔ ቀድሞ የተጻፈለት ሄዶ ዩኒቨርሲቲ ጋር ሞክሮ አንቀበልም ያሉት አንድ ተማሪ መጣና አልቀበልም እኮ አሉኝ አላቸው። በቃ ከዚህ በኋላ ደብዳቤ እንዳትጽፍ አሉት አምባሳደሩ ለትምህርት ሆነ ግን ደብዳቤን በኪሴ ይዤ ኪቪ የመንግስት ዩኒቨርሲቲ ተቀበሉኝ። ዶክትሬቴን ይዤ መጣሁ። አባቴ በደስታ ተቀበሉኝ። ቤቴንም ቆመው ሰሩልኝ፣ አዲስ አበባ ከተማ ውስጥ 1987። የኔ ቤት ሲሰራ የእኔ አባት በጸሎት ያግዙኝ ነበር፣ በጉልበትም ያግዙኝ ነበር። ቆመው ነው የሰሩት ቤቴን። እንድማር ትልቅ ብርታት ሆነውኝ ነበር። ስራ ላይ አርባ ዓመታት የመንግስት ሰራተኛ ሆነው ከገንዘብ ጋር የተያያዘ ስራ ሰርተው አልፈዋል። አባቴ አንድም ቀን አምስት ሳንቲም ጎደለበት ተብለው ስማቸው አልተነሳም። እጅግ ጥንቁቅ፣ በጣም ከፍተኛ ታማኝ ሰው ነበሩና እሱንም በክብር አሸነፉት። መደበኛ ያልሆነ ስራ ገበሬ ናቸው፣ አዳኝ ናቸው፣ ያረባሉ በተለይ ከተማ ውስጥ የነበሩን የቦታዎች ብዛት ነፋስ መጫ ከተማ በልጆቻቸው ልክ አስራ ሁለት ነን። አስራ ሁለት ቦታዎች ራሳቸው እየቆፈሩ እኛንም እያስቆፈሩ ሰፋፊ የደን ቦታዎች ነበሩ። ነፋስ መጫ ከተማ ውስጥ ታታሪ ነበሩ። አንድም ቀን ያለ ስራ እንድንውል ክረምት ትምህርት ቤት ተዘግቶ ስንሄድ አንድም ቀን ያለ ስራ ማዋል ይፈቀድልን። ያርሳሉ። እርሻ አላቸው። ከብት ከብቶች አሉ፣ ይታለባል፣ ወተት አለ። ንቦች አሉ፣ ማር ይቆረጣል። ደን አለ፣ ዛፍ ይቆረጣል፣ ማገዶ አለ። አደን እንሄዳለን፣ ያልተፈቀደም ቢሆን በጣም ይወዳሉ። የዶራራዊት የዶራዎችን ሰዎችን ስጋ ጅግራ፣ ቆቅ፣ ሰሳ፣ ድኩላ ይዘን እንመጣለን። ከዚህ የስራ ፍቅር እጅግ በጣም ትልቅ ነገር ተምሬያለሁ። ህይወትን ያለ ስራ ማሳለፍ ኖር ነው። በኛ ቤት በጠዋት አለመነሳት ኖር ነው። እንቅልፍና ስንፍና ድህነትን ይወልዳሉ እያሉ ያሳደጉት። ስለዚህ በድህነት መረብ ውስጥ ላለመውደቅ የአባቴን መሳሪያ በጣም የሚታጠቅ ነበር ገንዘብ ነክ የሆነው ነገር ነው። ደግሞ በጣም የሚደንቀው የአባቴ ምክር ሰነፍ ሲያጣ ይቆጥባል፣ ብልህ ሲያገኝ ነው የሚቆጥብ ይሉናል። ያኔ አይገባኝም ነበር፣ አሁን በጣም ይገባኛል። ከጨረስከው በኋላ ምኑን ትቆጥበዋለህ? መጀመሪያ ስታገኝ የምትቆጥበውን ከቆጠብክ በኋላ ነው እንጂ መጠቀም ያለብህ። ከጨረስከው ባዶ ምንድን ነው ወደ ባንክ የምትወስደው? ብልሆች ሁኑ፣ ቆጥቡ፣ የራሳችሁ ቤት ስሩ፣ በኪራይ ቤት አትኑሩ። የሰው ገንዘብ ጭራሽ እንዳትመኙ ሳንቲም ከሌላ ሰው ብትወስድ ያለህን በሙሉ ይዘብህ ይጠፋል። ፈጣሪህን አይፈቅድም። በንጹህ ላችሁ ኖሩ። ቁጠባን በጣም ያበረታታሉ። የትም ሲሄዱ በስራ የራሳቸውን ቤት ሰርተው ነው የሚኖሩት። እኛንም ራሳችን እንድንችል ነው። በጣም ገንዘብ ላይ ጥንቁቅ ናቸው። አስራ ስምንት ዓመት እስኪሞላን ድረስ ልጆቼ ናችሁ፣ ማውጣት ግዴታ ነው። አስራ ስምንት ዓመት በኋላ ግን ያወጣሁላችሁን ገንዘብ ትመልሱልኛላችሁ ተበድራችሁኛል፣ እንጂ መብት የላችሁም። ምክንያቱም ሰርታችሁ መማር አለባችሁ። ስለዚህ መጀመሪያ ቲቲ አይ እንደተቀጠርኩኝ ይሄን ያክል ብር ስላለብህ ቶሎ እዳህ መክፈል ጀምር የሚል ደብዳቤ ነው የደረሰኝ። በዚያ መሰረት እኔም አሁን ልጆቼን 18 ዓመት ከሞላቸው በኋላ የማወጣው ወጪ ሁሉ ብድር ነው፣ ይመዘገባል፣ ትከፍላላችሁ ይባላሉ። መቼም የወላጅ እዳ ተከፍሎ ባያልቅም ግን ያን ለመክፈል የምናደርገው ጥረት የሚሰጠን ረድኤት የሚሰጠን መባረክ የሚሰጠን በረከት፣ በተለይ ደግሞ እዳውን ለመክፈል የምናደርገው ጥረት ምን ያክል ጎበዝ እንደሚያደርገን ከአባቴ በደንብ ተምሬያለሁ። አባቴ ሁለት ጊዜ የፓርላማ ተወዳዳሪ ለመሆን ምርጫ ውስጥ ገብተዋል። መፈክራቸው ማውራት ማውራት እና መስራት በጣም የተለያዩ ናቸው፣ ስራና ወሬን ለዩ ይሉ ነበር። በዚ የህፃንነት ዕድሜ ስራና ወሬን ለዩ፣ ስራ እንጂ ወሬ ማንንም አይቀይርም የሚል መፈክር ነበራቸው። አባቴ አርበኛ ናቸው፣ ለሀገራቸው በጣሊያን ወረራ ከአባታቸው ጋር ዘምተዋል፣ ጠላትን አሸንፈዋል። ለሀገር መሞት ክብር ነው ይላሉ። የሀገር ፍቅርን ህይወት እስከ መስጠት ድረስ ከአባቴ ተምሬያለሁ። ስለዚህ ሰርቶ ተለውጦ ማደግን፣ ህይወትን በአሸናፊነት መምራትን፣ ሌላው ቀርቶ አልነቀለንም የሚለውን የእርሻ አረም እምቢ በለው እንዴት ሳር ያሸንፈሃል? ንቀለ ዘዴ ይፈልጋ እንዴት ሳር መንቀል ያቅታል? ይላሉ፣ በዚያች ወጣትነት እድሜያችን። ስለዚህ ጠንካራ እምነት አላቸው። በቁርባን ኖረው አልፎ አልወላጆችን የእምነት ጥንካሬያቸውን በንጹህ ላብ መኖርን፣ ተግቶ መስራትን፣ መቆጠብን፣ ራስን ችሎ መኖርን፣ አትረፍርፎ መኖርን ከአባቴ ከእናቴ ተምሬያለሁ። ከማን ጋር ነሽ አንቺ? ከማን ጋር ነህ አንተ? የእነማን አስተሳሰብ ተጽዕኖ ነው አንተ ላይ ያለው አንቺ ላይ ያለው? አቋራጭ መንገድ የላትም ስኬት። ከአባቴ የተማርኩት ይህን ነው። የውሸት መንገድ የላትም አሸናፊነት። ይህን ከወላጆች የተምር ያለሁ። ስለዚህ ውድ አድማጭ ዙሪያችንን ፈትሸው ከማን ጋር ውለን እያለን እንደሆነ እንይ። የማን አስተሳሰብ እኛ ላይ እንዳጠላ በደንብ እነይ። ሰው መለወጥ ይችላል። እነዚህን ስልጠናዎች የምናቀርበውም ግንዛቤ አድገን አግኝተን ወደ ተግባር ገብተን ህይወታችን ታላላቆች የደረሱበት ቦታ ማድረስ መብታችን እንደሆነ በደንብ እንረዳ፣ ይቻላል። ስለዚህ ከማን ጋር ነሽ? ከማን ጋር ነህ? የማን ርእዮተ ዓለም የማን ፍልስፍና ነው ያንተን ህይወት ወይ ያጨለመው ወይ ብርሃን ያደረገው? ከዚያ ወዲህ ያነበብኳቸው ከዚያ ወዲህ የተማርኳቸው ነገሮች በሙሉ ምናልባት ቁም ነገር ብሰጥ በአብዛኛው ያገኘኋቸው እኔ ከወላጆቼ ነው። አሁንም እፈትሻለሁ። መውልበትም ቦታ እመርጣለሁ። ጓደኞቼም ከጨለምተኞች ጋር አልውልም። ብሩህ አስተሳሰብ ያለው ጓደኛ ብሩህ አስተሳሰብ እንቅስቃሴ ያለበት አካባቢ እኮ ስንገኝ የእኛም ስራ ተነሳሽነት እኮ ይጨምራልና ውድ ተመልካቼ እንምረጥ ውላችን እንቃኘው፣ ዙሪያችን እንፈትሸው። ምክንያቱም ሁላችንም የአካባቢያችን ውጤቶች ነው ምንሆን። ከአካባቢያችን ግን መልጠን ካልወሰድን ጫት ቤቱም አረቅ ቤቱም ቁማር ቤቱም መጠጥ ቤቱም ሁሉም ጋር ከተገኘን እኛ እንጠፋለን። ልንጠፋ አልተፈጠርንም። ለታላቅነት ነው ወደዚች ምድር የተላቅ። እንምረጥ፣ ከማን ጋር ነን? ጥር ስድስት ራስ አምባ ሆቴል ዶክተር አህመድ ሁሴንን እና ቷ አማሃ ተፈሬን እና ቃል ኪዳን አንባቸውን ይዘንላችሁ እንቀርባለን። ህይወታቸውን እንዴት እንደቀየሩ በተግባር እናያለን። ዩቲዩቡን ለሌሎችም እያጋራቸው አስተያየት እየሰጣችሁን ላይክ እያደረጋችሁ ተከታተሉ። ወደ ማሰልጠኛችን ነው። መጽሐፎቻችን እና ሲዲዎቻችን በደንብ ተጠቀሙ። በጥሩ ነገሮች ራሳችን ከከበብ ነው፣ መጥፎ ሰዎች አንሆንም። ሰላም ለሀገራችን በሚቀጥለው ከዚህ ጋር የሚገናኝ በጣም ቆንጆ ትምህርት ይዤላችሁ እቀርባለሁ። ሰላም ሰብቱ። በሀምሳ አንድ ስኬታማ አባላት የተቋቋመው አእምሮ የኢንተርፕሪነርሽፕ ማስፋፊያ አገልግሎቶች አክሲዮን ማህበር ዓላማው ራሳቸውን ቤተሰቦቻቸውንና ኢትዮጵያን ለዘላቂ እድገትና ተወዳዳሪነት የሚያበቁ አንድ ሚሊዮን ባለራዕይ የሥራ ፈጠራ ጥበበኞችን ማፍራት ነው ከሀገርና ከዓለም ማለትም አንደኛ ከሩሲያ፣ ከእንግሊዝ፣ ከብራዚልና ከጣሊያን ዓለም አቀፍ የኢንተርፕረነርሽፕ ጉባኤዎች ላይ በመገኘት ሁለተኛ ከሩሲያ፣ አሜሪካ፣ ጃፓን፣ ሲንጋፖር፣ ደቡብ ኮሪያና ሌሎችም ሀገራት ከኢትዮጵያ የቢዝነስ ልኡካን ጋር በመሄድ ባዳበራቸው የ25 ዓመታት ልምዶችና ሶስተኛ በራሱ በአማርኛ፣ በኦሮምኛ፣ በትግርኛና በእንግሊዝኛ በተዘጋጁ በርካታ ሀገር በቀል መጽሐፎችና ሲዲዎቹ በመጠቀም አራት በተመጣጣኝ ዋጋ በማስል ማሰልጠኑ ብዙ ሺህ ስኬታማ ዜጎችን አፈቷል። አሁን ደግሞ ጊዜ የሚፈልገው ማሰልጠኛ ሆኗል። እርሶና የሚያውቋቸው ሁሉ እንዲሰለጥኑ ይጠብቆዎታል። አድራሻ ቦሌ መስመር ደንበል ሲቲ ፊት ለፊት አበሩስ ኮምፕሌክስ 4 አራተኛ ፎቅ ስልክ ቁጥር 0911477253 ወይም 0949264924 ይደውሉ አእምሮ የስኬታማነት